ሰላም ሰላም የቻናል ቤተሰቦች ሰላማችሁ ብዙ ትይበል በያላችሁበት። ያው እንደጠፋው በጣም ቅርታ ስለጠፋው ብያለሁ። ዛሬ በአዲስ ቪዲዮ ቀር መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው እንድታዩትኝ ቤተሰብ እጋብዛችኋለሁ ማለት ነው። አብዛኛውን ቀን ነው ጠፋ፣ ምንድን ነው ቪዲዮ ልቀቅልን እንጂ ምናም የምትሉኝ የምታበረታቱኝ፣ እንዲሁም ደግሞ ስጠፋ የምትፈልጉ ቤተሰቦቼ ከልብ አድርጌ አመሰግናለሁ ማለት ነው። ከዚህ በኋላ አልጠፋም፣ ቪዲዮዎችን እየሰራ ወደ እናንተ አቀርብላችኋለሁ ማለት ነው። ከእናንተ የሚጠበቀው ሰብስክራይብ ላይክ እያደርጋችሁ፣ እንዲሁም ቪዲዮ በልክ ቁጥር አዳዲስ ነገር እንዲደርሳችሁ ቪዲዮ አድምልክቷን እየተጫናችሁ ቤተሰብ እንድትሆኑ ማለት ነው። ወደ ቪዲዮው እንሄዳለን ማለት ነው። ፋሚሊ ሰብስክራይብ ማድረጋችሁን አትርሱ። ወይል እንግዲህ እንደምታይ ተይዛ ተራራው ያለው በጣም ነው የሚያምረው። ዋው! እዚህ ዳሽን አካባቢያ ዳሽን ዳሽን ማዳ መጨን ነበር ኖክ

ችለው ኦኬ። በሲዲ ነው እንደሚሰራው ነው። ሲዲ የለውም። ዳመናው በጣም ነው የሚያምር። እግዚአብሔር እንግዲህ እንደምታይ ተኛዞ እየደረስን ነው ማለት ነው። በጣም ነው የሚያምር። ያው እንግዲህ አዘዞ፣ ድማዛ ድማዛ በነገራችን ላይ ዛሬ እንደው ባጭሩ እንደዚህ አድርጌ ላሳያቸው ይሄ ነው እንጂ ቀጣይ ብርብ አድርጌ እያንዳንዱ አካባቢውን አሳያቸዋለሁ ማለት ነው። አይ ቲንክ ያው፣ በነገራችን ላይ ጠፍቻለሁ እኮ ባክ ለተመልካች ጠፍቻለሁና ይቅርታ እንጠይቃለን። ያው ትንሽ አንዳንድ ነገሮች አልመች ብሎ ነው። እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። ሀገራችን በጣም ጥሩ ነው፣ ምንም አይልም። ያው እግዚአብሔር ይመስገን አሁን ካሉ ሁኔታ ጋር ሰላም ነን፣ ሰላም ነን፣ ሰላም ነን አባ ሰላም ሰላም ሰላም ነው። አዘዞ ገባ ነው። ኦኬ፣ በነገራችን ላይ እንግዲህ የምታይተኝ

እንግዲህ ዛሬ ደግሞ ከጓደኛዬ ቤንዚን ልንቀዳ ወደ አዘዞ እየሄድን ነው ማለት ነው እ አዘዞ ኮንዶሚኒየም በቃ ይህ ጎኑ ችግራቸው። ኧረ ተው ምን አይነት ያነው ጎበዝ? አራጨብ ጨቡ የደረስነው። ወደዚህ አካባቢ የምታዩት ኤርፖርት መሄጃ ነው፣ ወደ ቆላ ድባ ምናምን አካባቢ መሄጃ ነው። ወደዚህ ዲያስፖራ አሁን ደግሞ ደርሰናል ማለት ነው። እንግዲህ በንዚላችን ቀርተን ደግሞ ተመልሰን ወደ ቤታችን እንሄዳለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ቆዩልኝ። አዘዞን ከማራኪ እስከ አዘዞ ያለውን ያያችሁትን ይመስል ነበር። አሁን ደግሞ በንዝላችን ቀድተን በዚህኛው ግጥ ምን እንደሚመስል አብራ ያሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይሄ ደግሞ አሁን የምታይተኝ ስንመለስ፣ እያ ኦኬ፣ ዋው! በጣም ነው የሚያምረው የምር

አዝመራው ደስ ይላል። አዛ ላይ ሳየው በጣም ነው የሚያምር የገጠሩ ያው እና ይሄ ምንድን ነው? ሽንታ የአካባቢ ሽንታ ይባላል፣ ማለት ነው የምታይቱኝ የአካባቢ እንዳለ ሽንታ ይባላል። ሽንታ ሰፈር ነው የምታይቱን ይመስልሃል። አማዶ ምታይቶ ዩኒቨርሲቲው ግቢው ነው። ይህንን ይመስላል ማለት ነው። እስከመጨረሻው እንዳያችሁት፣ አልጠራጠርም፣ እንደወደዳችሁት። ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ቪዲዮ በለቀ ቁጥር እንዲደርሳችሁ የደወል ምልክቷን እየተጫናቸው ቤተሰብ እንድትሆኑ ማለት ነው። ዳይ ፋሚሊ ቀጣይ በሌላ ቪዲዮ እንገናኛለን። ባይ